እንግዲህ ዛሬ ቀን ይዘን የመጣን በጣም ውድ ስጦታ ይዘንላት የመጣ ነው ለታላቅ እህታችን እና፣ አሁን በዓልን በተመለከተ ማለት ነው። አዎ ውስጥ ገብተን ቦታውን አዘገጃጅተን በኋላ የምታይት ይሆናል እና እየከፈትን ነው። ሰላም ውድ የቤተሰቦቻችን ቤተሰቦች እንዴት ናችሁ እንኳን አደረሳችሁ በቅድሚያ ለትንሳኤ በዓል እንኳን አደረሳችሁ እንኳን አብሮ አደረሰ እንዴት ናችሁ ደህና ናችሁ ያው ትንሽ ጠፍተን ነበር ሰሞኑን ቪዲዮም ለቀናናቅም እና ዛሬ ቀን በፕራንክ መልክ አይደለም የሚመጣ ነው። በአሪፍ ሰርስራይ ከፕራንኮች ወጣ እንበል ብለን ዛሬ ቀን በሚያምር ስጦታ ለውዴታችን ይዘን የሚመጣ ነው። በማስመልከት ዋለ ሳምሪ፣ በጣም አሪፍ ስጦታ ነው። እሷ ብቻ ሳይሆን ሁሉም ሰው ሲሰጠው ደስ ሌላው የሚችል ስጦታ ነው። እሷ ጋር በጣም ትፈልገው ነበር ሳምሪ ማለት ነው። ስጦታ በጣም የሚያምሩ ማለት ባለን አቅም ነው ያንን ነገር ያደረግነው። እንደምትወደው ተስፋ እናደርጋለን። እናንተም ተወዱታላችሁ ብለን ተስፋ እናደርጋለን። ውድ ተመልካቾቻችን በአይተመለካችሁ ቪዲዮውን ቅድሚያ ላይክ አድርጉ፣ ሰብስክራይብ ያደረጋችሁ ቤተሰባችሁ ደሞ ምን ያቱም ሰብስክራይብ አድርጉ። ተቻላችሁ ሼር አድርጉልን። አዎ አዎ እና ስጦታው ያው በዓል ስለተመለከተ ትንሽ ታላቅ እህታችን ካሜራ ላይ መቅረብ ብዙም በጣም የሚያስጠላት እና ከቻን በድብቅ ኖርማል እንድትቀረጽ ልናደርጋለን። ካልሆነ ደግሞ ካሜራውን በድብቅ አድርገን ወደዚህ ስጦታው ስንሰጣት ምን የምታይ ሲሆናል ያው ነው እና አንድ ምን ታየውን ቪዲዮንስ የእሷ ምን ደስታዋ ምን ያክል እውነት ለመናገር፣ ጋይስ እንትኑ ሳሪ ስጦታው ለመስጠት ካሰብኩኝ በጣም ቆይተናል፣ ግን በጣም ብዙ ስራ ስለነበረው ደግሞ ያኔ ሲሰጥ ደግሞ ደስ ይላል እና ስጦታውን ለማየት ሳስፔንስ ሲሆናችሁ ካላችሁ ቪዲዮውን ይዩት በደንብ አድርጋችሁ ላይክ እያደረጋችሁ። ባይ ዘ ወይ እናንተም ትወዱታላችሁ። በጣም አሪፍ ስጦታ አለ እና ላይክ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ሰብስክራይብ አድርጉ። የኛ ቻናል ቤተሰቦች ከዚህ በኋላ ደግሞ አንጠፋም፣ አንጠፋም፣ አንጠፋም። ስጦታውን ትወዱታላችሁ

እንግዲህ ልክ እንደ ስለት ማለት ነው። የሙሉ ጾነት ቤትሽ አሟልተን ሰዎቻችን ድጋፍ ማለት ነው እንዴት እንደ ስዳድ ነው። በዚህ አጋጣሚ ጣ ሰጭች ደሱእናህ በስራ ተመልካቾቻችን ላይክ ያላደረጋችሁ በድጋሚ ላይክ አድርጉ፣ በኮሜንት ላይ አበረታቱን እና ሰአሉ እዚህ ያለ ማጣ ካሳዬ ይባላል እና የምትፈልጉ ለቤተሰቦች ስጦታ በፎቶ ሊሆን ይችላል። ኖርማል ስዕላ ብቻ ሳይሆን ኖርማል ፎቶም ይችላል እና ስዕላችሁ አስላችሁ ማለት ለጓደኞቻችሁ ሊሆን ይችላል። ለቤቶቻችሁ፣ ለቤተሰብ ለሁሉዚህ ይሆናል። ስጦታ መስጠት ለምትፈልጉ ሰው አስላችሁ መስጠት ይችላላችሁ። ስልክ ቁጥሩን ከታች እናስቀምጥላችኋለን።